ትወጂዋለሽ ታፈቅሪዋለሽ። ኦኬ የተጎዳለ ጊዜ ሲሄጃለሽ እና ለመዳን የምትሞክሪው አንቺ ለራስሽ ዲዘርቭ ያደረገኛል ኦር ደግሞ እዚህ ጋር ፕሬዥር ያገኝበታለ ወይ ለእኔ ዲዘርቭ የሚያደርገኝ አለም ብለች ነው። ስራም ሊሆን ይችላል፣ ቦታም ሊሆን ይችላል። የሆነን ሰምቲንግ ቀይሪ፣ እና እዛ ነገር ላይ ዴዲኬት ለመሆን ሞክሪ። አቴንሽንሽ ሽሙ እዛ ነገር ላይ ታደርጊያለሽ። ግን ደግሞ ትክክለኛ መዳን ይሄ ነው። ግን ደግሞ አንዳንዴ ማለት ቶሎ ብሎ በሳምንት በሳምንት ሆና ሌላ ወንድ መያዝ ወይም ሌላ ጓደኛ ፍሬንድሽፕ መጀመር አይደለም። እሱ ትልቅ የሆነ ስህተት ነው። የሆነ ሊያጠፋልኝ ይችላል። ምናልባት ልሞክረው ስ ይችላል። የፐርሰናል ሊኖር ይችላል። አንዳን ያጠፋልኛል፣ ይቀንስልኛል ሌላ እንደዛ ማ አይመስለኝም ነው አንዳንድ የኦፕሽን እኮ አለሽ አይደለም ግን የሆነ ሰንበዴ ረዲ አታች እና ብትፈልጊ አትሄጂም ምናምን ነገር ግን ታውቃለች እኮ እሷ ኦፕሽን ሳይኖራት ቀርቶ አይደለም እስካሁን ለምን አንድ ወር ሲዘጋት ሁለት ወር ሲዘጋት፣ ሁሉ ለኛው ጋር መሄድ ትችላለች። የሚጠፋ ይመስለናል ሌላኛው ሰው ጋር ስንሆን በቃ የሚቀይረን። በእርግጠኝነት ኮሚኒኬት አድርጋለች ሌላ ሰው፣ በእርግጠኝነት ማለት ነው። በእርግጠኝነት እንደማትችል ያወቀችው ሌላ ኮሚኒኬት አድርጋ ነው። ሲጀምር ታውቀዋለች። ዘወይ ሙቭ ብታረግም ሰደይ ታውቀዋለች። ስለምታውቂው ወደ ፓወር ቀይሪ ነው የእኔ ትልቁ እንትን እና በጣም አውት ሻይ እንደምታረጊም እርግጠኛ ነኝ ምንም ነገር ላይ